ምእመናንን በቀናች ሃይማኖት ካጸናቸውና በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ ወደምትባል ደሴት ደርሶ በውስጧ ወንጌልን ሰበከ፣ እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማይታትም መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያንን ሠራላቸው።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 ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ምን ጉዳት አልደረሰበትም። የንጉሡም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድዎችና ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸው አደረጉበት የስም አፍነው አሰቃዩአት ደግመውም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያስሆንን ወደ ደሴቱ ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህም በኋላ ቅዱስ ያስሆን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛም ሌላ መኮንን ተሾመ። ቅዱስ ያስሆንን ይዞ በምጣድ ውስጥ ድኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቸው አነደደ። ቅዱስ ያስሆንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምንም ምን ጉዳት አልደረሰበትም። መኮንኑም ይህን ድንቅ ስራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ፣ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ የወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቆይ ታምራት ታምራትን አደረገ። ብሩ በሆነ ገድሉ ጌታችንን ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረም በረከቱም ከእኛ ጋር ለዘላለሙ ትኑር። አሜን። ሰላም እለከ ያሶን ረዱ ለወልደ ማርያም ድንግል መጥበብ የጻናት ስሙ ለጤገነ እሳት ውኢ ዘያይ መመከፍላ ተቅቡ ለሁለተ ንጉሥ ሰላም ዘምስለፈ ያሰብኡ ለበድየከ አምን ወጥምቀ ተነሱ በዝጭም ቀን ካቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔርም መልአክ በእጁ አክሊል ይዞ አትፍራጽን ነው በእጄ ውስጥ አክሊል አላለው። ነው ደግሞም ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎንም በዚህ ፈጸመ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከእኛ ጋራ ለዘላለሙ ትኑር። ሰላም ለአባ ብሶ ለአባ ብሶይ በላይ በማየቱ ዘውኢ የአነዳ ገጹ ፍጹም እስከ ተላጸየ በዝንቱ አክሊል ዘውስተ እዴ አኬል አኬል ለከ መላክ እንዘይ ብሎ አመ በርእሱ ወደ በዋ እሳት ፈጸመ ገድሎ ሰና በዝችም ቀን የተባረከች ንግሥት ወለተ ማርያም የረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናት ናት። ለእግዚአብሔርም ምስጋና ይሁን። እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማይታት ቅዱስ ሴ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። አምላካችን ከቅዱሳኑ በረከት